ማዳም ቅመሞች እንዴት ናችሁ? የራሳችሁን ህይወት ታችሁ ለቤተሰባችሁ የምትኖሩ ከልጆቻችሁ ረጅም ዓመት ተለይታችሁ የምትኖሩ እህቶቼ ጉልበታችሁን በሰው ሀገር ላይ ደክማችሁ ለፍታችሁ ሀገራችሁ ለማየት ብትናፍቁ ሁሉ ከልቤ አከብራችኋለሁ። እንዴት ናቸው የማዳም ቅመሞች? ለማዳም ቅመሞች ማውረጃ ቦታ ይኖራችሁ እላለሁ። ለማዳም ቅመሞች ብቻ ነው የመልእክት ማውረጃ ማለት ሁሌ እላለሁኝ ወደ ልቤ ይመላለሳል። እኔ እንግዲህ አሁን ያለሁት ቦሌ አካባቢ ነው መኖሪያ ቤቴ። ከቦሌ ተነስቼ ወይም እናንተም እንግዲህ ሁላችሁ ቦታ ከመገናኛ ተነስታችሁ ሳሪስ ሳሪስ አቦ ወይም ሴሚሲ ለመሄድ ብትፈልጉ መውረጃችሁ ታውቃላችሁ አደል? በቃ መገናኛ ተሳፍራችሁ ሴሚሲ ወይም ሀያት እንደምትወርዱ ካወቃችሁ በመሀል ያለቻችሁን አጭር የታክሲ ቆይታ አታባክኗትም አደል? ወይም ደግሞ አያደክማችሁ። ምክንያቱም እንደምትወርዱ ታውቃላችሁ፣ ጊዜያዊ እንደሆነ ታቃላችሁ። የተሳፈራችሁበት ታክሲ የተሳፈራችሁበት ትራንስፖርት ጊዜያዊ ነው። ከመገናኛ እስከ ሀያት የማዳም ቅመሞች። እኔ በዚህ ሰዓት የተሰማኝ ብዬ ማስበው የምትወርዱበትን ጊዜ መጥናችሁ መቼ ማውረድ እንዳለባችሁ የተሳፈራችሁበትን የስደት ህይወት የተሳፈራችሁበትን የጭንቅ ህይወት የተሳፈራችሁበትን የናፍቆት ህይወት ማውረጃ አገጁለት አይደል ተሳፍረናል። የህይወት ውጣ ውረድ በአንድም ሆነ በሌላ መንገድ ብዙ ዋጋ እያስከፈለ በስደት አላችሁ የት ጋ ነው የምትወርዱት? ነው የማረፊያ ቤት ነው። መውረጃችሁን ካወቃችሁ፣ ወይም የተሳፈራችሁበት አውቃችሁ የምትወርዱባትን ካወቃችሁ፣ ጊዜያዊ ነው እና ተስፋ ያስቆርጥን አይነው። ይከብዳል፣ በጣም አድካሚ ነው፣ ግን ደግሞ እንደምትወርዱ ታውቃላችሁ እና አይዟችሁ። ሁሉ ነገር ያልፋል፣ ጊዜያቶች ይተካሉ። አይዟችሁ ነው ማለት ነው።